ኢፉዬና ጽዮን የማይወጡት መከራ ውስጥ ገቡ። ጽዮንና ዳግም ኤፍራታ ለስንት ዓመታት የለፋችበትን ያፌት ከናታን ማውጣት የምትችልበትን መከራ አሁን ድፍት ታደረጋት። በጣም ያሳዝናል። ኤፍራታ አሁን ተሸንፋለች። አሸንፋለሁ ብላ የያዘችውን መረጃ በሙሉ አሳልፋ ፂዮን አቤል የሚባለው እንዲወስደው አደረገች። ኢፍራታ አሁን በሕይወቷ የመጨረሻ ተስፋ ቆርጣለች። ሌላኛው ደግሞ ያፌትን ናታን እንግዲህ ስሙን በመቀየር አሁን አንበርክኮታል፣ ግን ለጊዜው ነው። ያፌት በቀላሉ የሚሸነፍና እጅ የሚሰጥ አይደለም በፍጹም አሁን እያዋረዳቸው ይገኛል። እንግዲህ ናታንን እንዲከታተሉ እያንዳንዱን ነገር ተናገረ። እንዴት ሊደፍር ቻለ በማለትም ግራ በመጋባት ጠየቀው። ግን አንድ ነገር አስታወሰ። ታሪኩ እህቱን መያዝ ነው ሲልም ያፌት በፍጹም በፍጹም እማልደራደርባት አንድ እህቴ ናት። ከዛሬ ጀምረ ይህንን ብታነሳ ገልሃለሁ፣ አለ ጽዮን። ማለት ለኔ ከምንም በላይ ውድ ነገር ናት አለው። ግን ናታንም እኮ ወንድም መሆኑን አትርሳ አለ ሌላኛው። እንግዲህ አቤልና ቢንያም ተደባደቡ። ጽዮን ትልቅ መከራ ውስጥ ገባች። ኢፍራታን ጠርታ እኔ እንዳንቺ ጠንካራ አይደለሁም፣ በቃ አብቅቶልኛል አለች። ሰላም ውድና የተከበራችሁ የህያ ቤተሰቦች እንዴት ናችሁልኝ? ሰላማችሁ ይብዛልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ፣ አበረታቱን ወደ ሀገሬ ልጆች ሐረግ ድራማ ከባለፈው የቀጠለ ይዘመተናል። እንግዲህ ዛሬው ለየት ባለ መልኩ ጦርነቱ እንደገና ሀብሎ ተፋፍሞ ተነስቷል ማለት ነው። ናታንና ቢንያም የተፋጠጡበት ነገር ምንድን ነው? ባለፈ እንደተፋጠጡ ነበር ፓርቶ ያቆመው። ዛሬ ግን ናታን እኔን ነው አይደል የምጠብቀው አለው ማለት። ከዛም አይ ካልፈለግከኝ እንግዲህ እኔን ነው እኔን ካልሆነ የምጠብቀው በማለት መልስ ሰጠው በዛ ላይ ደግሞ ቆንጆ ቆንጆ ሴቶች ነው ያመጣኸው በጣም ደስ የሚሉና የሚጥሙ አንተ ቆንጆዎቹን እየመረጥ ካንጣ እኔ ደግሞ ወስዳለሁ አለው ያፌት የዚህን ጊዜ ግራ ተጋባ ስለምን ሴት ነው የምታወራው አንተ ምን አባክ ትሰራለህ እዚህ አለው ናታንም እንግዲህ ግልጽ ነው ስለምሸጣቸው ሴቶች ነው አለው። እሺ አሁን ሰዓት እያለቀ ነው አለና ናታን በልበ ሙሉነት ሰዓቱን አየ። ሰዓት ለአስራአምስት ደቂቃ ነበር የፈለገኝ። አሁን ግን ምን የምፈልገው አንተን መሆኑን እንዴት አወቅ? አለ የምትፈልገኝ እኔን ነው የድርጅቱ ወይም ደግሞ የባለ ቢዝነሱ አባል እኔ ነኝ አለው። ምን አለ ናታን፣ ያ የምታውቀው ደካማው ናታን አይደለም። አሁን ናይፍ እባላለው፣ የድርጅቱ ስሜ አለው። በጣም ተናደደ። አንተና ኢፍራታ፣ ኢፍራታ እኔን ያገባችኝ እኔን እንድታጠምዱ ነው አይደለ? አንተ በውጭ እሷ በቤት ውስጥ አለው አይውልክ ኤፍራታ አንተን መርጣ ሄዳለች። ከኤፍራታ ጋር ምንም ግንኙነት የለኝም። ኤፍራታ ሳኮን አሁን ሌላ አዲስ ህይወት ጀምሮ ያለሁ አዲሷ ፍቅረኛ ያጠገብ ብደርስ ግን እመነኝ የወሰድክብኝን ነገር በሙሉ እያንዳንዷ እቀበልሃለሁ። አሁን ሳምክ ምንም ከአንተ በላይ ምንም የማድረግ አቅምም ሆነ ቢዝነሱ እንዳለኝ አወክ። አለው በጣም ተናደደ። ምን ነው ከስርህ ሆኜ እንደበለጥኩ ሲሰማህ ታናደድክ እንዴ አለው። ከዛም አንተ ውሻ፣ ለማንኛውም ከዚህ በላይ አንተ ጋር የሚቆይበት ሰዓት የለኝም እኔ ጋር መስራት ከፈለግክ ኦኬ፣ አለው የድርጅቷ ወይም የቢዝነሱ እንድከስር ያደረግከኝ አንተ ነህ አለው። ለማንኛውም ከኋላ አልሄድኩም፣ እኔ ፊት ለፊት ነው የተጋፈጥኩ። ለማንኛውም ስራን መስራት ከፈለግ ው አለው። እናም ጥሎት ሄደ። ያው ፌት በጣም ተናደደ። ታሪኩ ጋር ደውሎ የራሴ በቅርብ ያለ ሰው ነው ያጠቃኝ፣ እንድከስር ያደረገኝ አለው። ማነው እሱ አንተን የሚዳፈረው ሲለው፣ ናታን ምን አለ ታሪኩ። አ እንዴት የድርጅቱና ባለ ቢዝነስ ውስጥ እንደሆነ ነገረኝ ናኢፍ አንተ እንዳልከው ናይፍ ሳይሆን ናኢፍ አለው ምን እንዴት እኔ አላምንም በቃ ተሸውጃለሁ እሱ ሳይሆን የተሸወደው እኔ ነኝ አለ ካልሆነ እንግዲህ እህቱን መያዝ አለብን እንዳታስበው ፂዮን ብቸኛዋ ልዩ የሆነች እህቴ ናት እገልሃለሁ አለው አለቃ፣ እኔ ስላንተ ህይወት ባልወስንም ባላቅም፣ ግን ያፌት ናታን እኮ ወንድምህ ነው ሲለው እሱ የኔ ወንድም ሊሆን አይችልም። እሱ ሲረገዝ ነው እናቴ የኔ የሁለት አመት ልጅ እንዳለው አባቴ ጥሎኝ ሄደው፣ ስለዚህ አለ እሺ፣ በአባቱ ስራ ልጁ መቀጣት የለበትም ብዬ አስባለሁ ሲልም አያገባህም በማለት አባረረው። ናታን እንግዲህ የዳራ እናት ባዘዘችው መሰረት እቅዱን አዘጋጅቶ ጨርሶ ሄደ። በጣም ተደሰተች። ወደፊትም ማድረግ ያለበትን ነገር እንዳደርግም ነገረችው። በአፌት በኩል ከሆነ ምንም እንደማይደራደር ናታን አሁን በሁለት እጁ ፈርሞ ገብቶበታል። በአፌት ወጥመድም በዳራ እናት ወጥመድም በሁለቱም ወጥመድ ውስጥ ነው። ያፌት አሁን እየተከታተላቸው ይገኛል። ናታንን መውጫ መግቢያውን ግን መኪና ተዘጋጅቶለት ሆቴል ማዘጋጅታ እዛ እንዲቀመጥ አደረገችው። በጣም ያሳዝናል። ያፌት አሁን ኢፍራታ ላይ ትልቅ ችግር ማድረስ ይፈልጋል። እናም ታሪኩ እኔ እንደማስበው ኢፍራታ ከቤት ናታን ከውጭ እየተወኑብኝ ነበር ሲለውም እኔ እንደማስበው ኢፍራታ ብትኖርበት አንተን ፈቅዳ እዚህ ቁጭ አትልም፣ አለው ግን በናታን እንዳስፈራራሃት አትቀመጥም ነበር። ሲለውም አይ አውቀው እየተወኑ ነው ሲለውም፣ በቃ ሊሆንም ይችላል አለ። አሁን ያፌት ኤፍራታ ላይ ትልቅ ጫና ሊያደርስባት ዝግጁ ነው። በጣም ያሳዝናል። አቤልና ጽዮን ደግሞ እንደሁም ቢን ተገናኙ። ቢኒ ከቤት ወጥቶ ወክ እያደረገ ያለ ጽዮን ሄዳ ቢኒዬ፣ አለችው። ከዛም አንቺ ሰው ተይ ስትባይ አይገባሽም እንዴ አላት። እኔኮ እንዴት እንደሆንክ ልጠይቅ ላይ ነው የመጣሁት። እንዴት ሆንልህ ቆስሎ ብላ ማሻሻት ጀመረች። በእጇ ስትዳብሰው ቢኒ ደስተኛ ሆነ። ግን የተፈጠረው ነገር ተመሳስሎበት ብርዛልና እጁን አውርዶ ተይ በቃ አላት። አቤል ያቆሻሻ ያቆሻሻ እኮ ፍቅረኛ ፍቅረኛሽ አንቺ እንዳሳገሽ ሁሉንም ነገር ነግሮኛል። መጀመሪያ አላመንኩትኝም ነበር፣ ግን ደግሞ ነገሮችን እያንዳንዱ ሳያይዛቸው አንድ ሆኑብኝ አላት። ቤንዬን እንደዛ አላደረግኩም፣ ቤንዬ እንደዛ አላደረግኩም አለችው። አሁን ንገሪኝ፣ ምንም ብትኝ አምንሻለሁ ሲላት ማልቀስ ጀመረች። ንገርኝ፣ ለምን ታለቅሻለች? ለምን አንገትሽን ትደፊያለሽ? ንገሪኝ፣ አምንሻለሁ፣ እመኝ፣ አምንሻለሁ አላት። እሷም እያለቀሰች እያለ አቤል የሚባል ሰይጣን ዘሉም ቢኒ፣ ጋ ለምንድ ነው የምታስለቅሳት? በማለት ተጋፈጠው። ቢኒና አቤል ተዋገሱ። አቤልን ሲቦክሰው ዝም አለች። ቢኒ ግን ሲቦከስ ጮኸች። ፍራታ ፂዮን በጣም ያሳዝናል። በዚህ በሙትቻ በወንድ ብትቀይርኝ አይቆጨኝም ነበር። ወንድ ሁነህ ፊት ለፊት ተጋፈጣይ በማለትም ቢኒ ጥሎት ሄደ። እቤትም ሄዶ በጣም ስሜታዊ ይሆናል። ፂዮን የመጨረሻ እንትኗምን ነበር ቀጥታ ኢፉዬ ጋር ደውላ ኢፉዬ ጉድ ሆኜ ይልሻለሁ። እንግዲህ ኤፍራት አሷ ጋር ስትሄድ ሁሉንም ነገር ነገረቻት። አቤል ቪዲዮውን እንደያዘባት ናታንን እና ቢንያምን ከዚህ እንደምታጣቸው፣ ወንድምሽ እስር ቤት ይወረወራል፣ ቢንያም ደግሞ መቃብር ታገኘዋለሽ ብሎ እንዳስፈራራት ነገረቻት። በጣም አዘነች ኢፍራታ። እንዴት ነው ናታንን የማድነው? በጣም ታሳዝኛለሽ፣ እንዴት ይሄ ሊሆን ቻለ? አለች። በጣም አዘነች ኢፍራታ። አሁን ያዙ ይልቀቁኝ አለች፣ ግን ምንም ዋጋ የለው። ሉሊትን እንግዲህ ያፌት እያንዳንዱ የናታንን እንቅስቃሴ እንድትነግረው እንድትከታተልም ነገራት። እሷም እሽ ብላ ተስማማች። ናታን አሁን አልቆለታል ሎሊት አንደኛ ጠላቱ ቤት ውስጥ ብትሆን ነው። በዛም ሎሊትን ቤተሰቤ አንድ ነገር ቢሆን ካንቸራል ሳልወርድን ብላ ስታስጠነቅቃት የትኛው ቤተሰብሽ ነው እምታወሪው እኔ ነበር ኮልቅስ እያንዳንዱ ቀሪ ገንዘብሽ ሁሉም ጥለውሽ ይሄዳሉ፣ ዋና ቤተሰብሽ እኔኔ በማለትም ተናገረቻት። ቤዛም ከፍቅረኛዋ ጋር ሄዳ ቤት ውስጥ ያለውንና ስላስተዳደጓም አሁን ላይ ስላለችበት ሁኔታም ነገረችው። እሱም ምንም ቢሆን ምንም ከእኔ ቤተሰብ ችግር አይበልጥም በማለት አስረዳት። አሁን ጦርነቱ እንደገና ሀብሏል። እፍራታ ተሸንፋ ወድቃ ትቀራለች ወይስ ደግሞ ወደፊት ትቀጥላለች? በጣም የሚያሳዝን ነገር ነው። ኢፍራታ ለናታን ስትል የራሷን ሕይወት ሰውታ የእሱን መኖር ነበር የምታቅደው አሁን ግን ሁሉም ነገር አብቅቶለታል። እውነት ለመናገር በኢፍራታ ልፋት ከንቱ መቅረት በጣም እጅግ እኔ ራሴ አዝኛለሁ ማለት ነው። እንግዲህ ጽዮንም የራሷ የሆነ ችግር ተጠምዳለች። ቤዛም እንደዛው፣ ሁሉም ሰው በራሳቸው በሆነ ነገር ተጠምደዋል በጣም በሚያሳዝን ሁኔታ። የሐረግ ድራማ አስተማሪነቱ ቢኖርም የእፉዬ ነገር ደግሞ በጣም ያሳዝናል። ቻናሉን ሰብስክራይብ ያደረጋችሁ ቪዲዮውን እስከ መጨረሻው ተከታተሉ። ሀሳብ አስተያየታችሁንም ኮሜንት ላይ አስቀምጡልን። ከቪዲዮ ጋር መልካም ቆይታ አላለሁኝ። አሰላማ።